የሚሰፈሩ የከርሰ ምድር ውሃዎች 50 ፐርሰንቱ ውጤታማ አይደሉም፣ ወይ በቂ ውሃ የላቸውም፣ ወይ ደረቅ ናቸው። ይሄኛው ቴክኖሎጂም እንደሚያገዘን ለምሳሌ ስምንት የከርሰ ምድር ውሃ ጋምቤላ ላይ ያጠናንበት ስምንቱም በቂ ውሃ ሰጥተውናል እና የተሻለ አፈጻጸም የተሻለ ፕሪዲክት የማድረግ ማፕ የማድረግ አቅም ያለው ቴክኖሎጂ ነው ያመጣ ነው ማለት ነው። በከርሰ ምድርም ሆነ ገጸ ምድር ውሃ የታደለችው ሀገራችን ኢትዮጵያ አብላጫውን የንጹህ መጠጥ ውሃ ፍላጎቷን በተነጻጻሪ አነስተኛ ወጪ በሚጠይቀው የከርሰ ምድር ውሃ ላይ አድርጋለች። ታዲያ ይህ ተመራጩ የከርሰ ምድር ውሃን በቀላሉ የትና በምን መጠን እንዳለ በመለየት ለጥልቅ ጉድጓድ ቆፋሪዎች ትክክለኛ መረጃን በመስጠት በኩል ይህ ማሽን አሁን ላይ ውጤታማ ሆኗል የሚሉት አቶ መላኩ ቴክኖሎጂው የበለጠ በሀገራችን እንዲታወቅ በቅርቡ በተካሄደው የውሃና ኢነርጂ ሳምንት ላይ ይዘው መቅረባቸውን ነግረውናል። ይሆናል። ይህኛው ኢቨንት የወተር ኢንድ ኤነርጂ ዊክ እንደመሆኑ ውሃና ኤነርጂ ዘርፍ ላይ እንሰራለን። ከእነዚህ ውስጥ የግራውንድ ወተር ማፒንግ የምንሰራበት ማሽን ከውሃ ላይ አለ። ቲተም ማሽን የሚባል ከዴንማርክ ሀገር በሳንዋሽ ፕሮጀክት በእርዳታ ይመጣለን ማሽን ነው እስከ 100 ሜትር ጥልቀት ድረስ የግራውንድ ወተር መኖር አለመኖሩን ማፕ የሚያደረግልን ማሽን ነው ማለት ነው። አንደኛው እሱን ቴክኖሎጂ ኢትዮጵያ ውስጥ ለመጀመሪያ ጊዜ ያስተዋወቅ ነው። እኛንን ፕላን ነው ለመጀመሪያ ጊዜ ያስተዋወቀው። ይሄኛው ኢቨንት ይህንን እድል ሰጥቶናል ማለት ነው። ከዚህ ባሻገርም በኤግዚቢሽኑ በኢነርጂው ዘርፍ በተለይም በታዳሽ ኃይል ልማት ስራዎች በቀላሉ ማህበረሰቡ ጋር መድረስ የሚችሉ የንጹህ ማብሰያ ቴክኖሎጂዎችም ጎን ለጎን ማስተዋወቅ የተቻለበት ነበር። ነው ኢነርጂ ላይ የምንሰራበት ፒፎርጂ ፕሮጀክት አለን። እነሱ ክሊን ኩኪንግ ስቶቭስ ከኋላ ያሉ ምድጃዎች አሉ። አንደኛ ሶሊድ ዌስት ማናጅመንት ላይ ጥሩ አስተዋጽኦ የምናደርግበት ፕሮጀክት ነው። ፊውል ፒሌት የምንለው አለን። እዛ ላይ እኛ ከሰል እንደምንጠቀመው ፊውል ፒሌት ፒሌትን እንደ ከሰል ብትወስዳት ያንን ፕሮሰስ የምናደረገው ጭስን አስወግደን ነው። ያንን የሚጠቀሙ የተሻሻሉ ምድጃዎች ናቸው። በዚህ ፕሮጀክት ይዘን የመጣ ነው። እሱንም እድል አግኝተናል፣ ለብዙዎች የማስተዋወቅ እድል አግኝተናል ማለት ነው። በሁሉም ሴክተሮቻችን ስኬል ማድረግ የምንፈልጋቸው ወደ ሌሎች ወይም ልማቱ ወዳልተዳረሰባቸው አካባቢዎች ማዳረስ የምንፈልጋቸው አዳዲስ ቴክኖሎጂ ወይም የፈጠራ ግኝቶች አሉ። በኢነርጂ ዴቨሎፕመንቱም በመጠጥ ውሃና ሳኒቴሽኑም፣ ውሃ ሀብት አስተዳደሩ እነሱን ለተጠቃሚዎቻችን ለሌሎችም የልማት አጋሮቻችን ማሳየት፣ በዛውም ደግሞ እንዴት አድርገን ስኬላፕ ማድረግ እንዴት አድርገን ወዳልተዳረሰባቸው ቦታዎች ማዳረስ እንደምንችል በጋራ የምንመክርበት መድረክ ነበረ ብሎ መናገር ይቻላል። በሳይንስ ሙዚየም የተካሄደውና ይህንን መሰል በዘርፉ የሚገኙ ውጤታማ ቴክኖሎጂዎችን ያስተዋወቀን ሁለተኛው የውሃና ኢነርጂ ሳምንት ከኤግዚቢሽኑ ባሻገር የተለያዩ ሀገራዊ አህጉራዊና ዓለም አቀፋዊ የዘርፉ ባለሙያዎችን በአንድ ያገናኝና ለጋራ ውጤት በጋራ የመከሩበት አያሌ ስኬታማ የፓናል ውይይቶች የተካሄዱበት ሲሆን መድረኩንም የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በይፋ አስጀምሮታል። ዋተር ንድ ኤነርጂ የውሃና ኢነርጂ ዘርፎች የሽግግር ሞተር ለኢንዱስትሪ ኃይል፣ ለግብርና ግብዓት እንዲሁም የቤተሰብ የኑሮ ሁኔታን በማሻሻል የነገን ተስፋ የሚያበራ ነው። የንጹህ መጠጥ ውሃና የኤሌክትሪክ ተደራሽነት እየተጠናከረ ሲሆን በተለይም በታዳሽ ኃይልና አረንጓዴ ልማት ላይ መዋለ ንዋይ እየፈሰሰ ነው። አሁን ላይ በሚሊዮን የሚቆጠሩ ኢትዮጵያውያን ከብክለት የጸዳ የኃይል አማራጭን እየተጠቀሙ ነው። ጎረቤት ሀገራትም እያደገ ካለው የኃይልን ልማት ተጠቃሚ ናቸው። ሚሊየንስ ኦፍ ኢትዮጵያንስ ናው ኢንጆይ ክሊን ኤነርጂ ቱ ውሃና ኢነርጂ ሚኒስቴር እንደሚታወቀው ታላላቅ የሆኑ ከባድ ሀገራዊ ኃላፊነቶችን የተሸከመ ሚኒስትር መስሪያ ቤት ነው። እነዚህ ኃላፊነቶች በተቻለ መጠን ከሁሉም አይነት የልማት ስራዎች ጋር መተሳሰር መቻል አለባቸው። ስለዚህ የመጠጥ ውሃ፣ የሳኒቴሽን አገልግሎት፣ የኢነርጂ ልማት አገልግሎት እና አጠቃላይ ደግሞ ሁሉንም የሚይዘው የውሃ ሀብት አስተዳደር ስራዎች በተቻለ መጠን በአንድ ላይ ተሳስረው ተቀናጅተው መሄድ አለባቸው ተብሎ ይታመናል። ስለዚህ አንደኛው አላማው ይህንን በተቀናጀ ሁኔታ ማስኬድ መሄዱን መከታተል ነው። ሁለተኛው የውሃና ኢነርጂ ሳምንታችን ነው። ባለፈው አመት ኖቬምበር ላይ ተመሳሳይ ስራ ሰርተናል። እንደዚህ ሳምንት ሳይሆን የሁለት ቀን ስራ ነበር። እሱ ጉዳይ ትልቁ ዓላማችን የነበረው አረንጓዴ አሻራችን ከውሃ ሀብት ጋር ያለው ግንኙነት አያይዘን ዓለም አቀፍ ፕሮፌሰሮች ባሉበት ደረጃ ትልቅ ስራ ነበር የሰራ ነው። ሁለተኛው ጉዳይ ህዳሴ ላይ ጉብኝት እንዲያደርጉ አርገን ትልቅ ፊድባክ አግኝተናል በወቅቱ። ይሄኛው የዘንድሮ ልዩ የሚያደርገው በጣም ረዘም ላለ ጊዜ ለአምስት ቀን የምናደርግ፣ ሁለተኛው በተለያየ ደረጃ የውሃ ሀብት አስተዳደር የመጠጥና ሳኒቴሽን ጉዳይ፣ ስለ ኢነርጂ ጉዳይ፣ ስለ ዲፕሎማሲ ጉዳይ፣ ሁሉን የሚያካትት በኤግዚቢሽንም ወይ በፓናል ደረጃ የምናቀርብበትን ከተለያየ ቦታ የተጋበዙ ሰዎች አሳትፈ እናቀርባለን ማለት ነው። ትልቁ ዋና ዓላማ ኢትዮጵያ የሰራቻቸውን ስራዎች ለዓለም ማህበረሰብ ማሳወቅ ጭምር ነው። ትልቁ ነገር ከተለያዩ የዓለማችን ክፍሎች የመጡ እንግዶች ነበሩ። ከሴኔጋል ክቡር የውሃና ሳኒቴሽን ሚኒስትሩ በዛውም ደግሞ የአፍሪካ ካውንስል ኦፍ ሚኒስትርስ ኦን ወተር የሚባለው ድርጅት ፕሬዚዳንት በዚህ ሰዓት ፕሬዚዳንት የሆኑት ነበሩ። የናይል ቤዚን ኢኒሽቲቭ ኤግዚኪቲቭ ዳይሬክተር ተገኝተው ነበረ። ከደቡብ ሱዳን ሚኒስትር የውሃና ኢነርጂ ሚኒስትሩ ወይም የውሃና መስኖ ሚኒስትሩ ተገኝተው ነበር። ከኬንያ የውሃና ሳኒቴሽን ሚኒስትር ተወካይ ተገኝተው ነበር። እንግዲህ በክቡር ምክትል ጠቅላይ ሚኒስትራችን አቶ ተመስገን ጥሩነህ ከተከፈተ በኋላ ከሰዓት ቀጥታ ወደ ፓናል ውይይት ነው ሄድ ነው በዚያ በፓናል ውይይት ላይ እነዚህ ከላይ የጠቀስኩልህን እንግዶች አንድ ላይ በማገናኘት ከህንድ፣ ከቻይና፣ ከጋና የመጡ ዓለም አቀፍ ተመራማሪዎችን እንደዚሁ አንድ ላይ በማድረግ በተለይ ደግሞ ከአረንጓዴ አሻራችን መርሃ ግብር ጋር አረንጓዴ አሻራችን ለውሃ ሀብት አስተዳደር፣ አረንጓዴ አሻራችን ለመጠጥ ውሃ እና ሳኒቴሽን፣ አረንጓዴ አሻራችን ለኢነርጂ ልማት እያደረገ ያለውን አስተዋጽኦ ከሳይንሳዊ መንገድ ተነስተን ወደ ፖለቲካል ዳይሜንሽን ነው ሪጅኑ ላይ አጠቃላይ የኢስት አፍሪካ የሚባለው ሪጅን ላይ እያደረሰ ያለውን በጎ ተጽዕኖ ከዛም ደግሞ በአፍሪካ ደረጃ እንዴት አድርገን ስኬላፕ ማድረግ እንደምንችል፣ እንዴት አድርገን ይሄን ልምድ ወደ ጎረቤቶቻችን እንደዚሁም በመላው አፍሪካ ላይ ስኬል ማድረግ እንደምንችል ከነዛ ምሁራንና ሚኒስትሮች ጋር የተነጋገርንበት ጥሩ መድረክ ሆኖ ነው ያለፈው። ይህ የአረንጓዴ አሻራ ንቅናቄ በጣም ወሳኝ ሀገራዊ እቅድ ነው። ንቅናቄው በአፍሪካ የልማት ባንክ የሚደገፈው የአረንጓዴ አፍሪካ ፕሮግራም ውጤታማነት አንዱ አህጉራዊ ማሳያ ሲሆን በረሃማነትን ለመከላከል የሚደረገው ጥረት ትልቅ አጋዥ መሳሪያ ነው። ችግኝ መትከል በረሃማነትን ከመከላከል ባለፈ የዘላቂ ምግብ ለዋላዊነትን ለማረጋገጥ ወሳኝ እርምጃ ነው። አፈር ለተለያዩ ነገር ወሳኝ እንደመሆኑ መልሶ እንዲያገግም መደረጉ ብሎም የበለጠ ጤናውና ለምነቱ እንዲጠበቅ መስራት ለተያዘው ሀገራዊ ልማት ወሳኝ ነው። ፓናሉ ጥሩ ነው፣ ምክንያቱም ሌሎች ሴክተሮች ስለኛ ተሞክሮ ምን ይላሉ የሚለውን ሰፋ አድርገን እንድናስብ ያደርገናል። ከእንደገና ደግሞ ከዚህ በበለጠ መልኩ እንዴት አሻሽለን መስራት እንችላለን የሚለውን የራሳቸውን ኢንፑት የሰጡበት አጋጣሚ ነው። ሌላው ደግሞ ያልጀመሩ አገራት ይህንን ኢኒሼሽን ወስደው ወደ ኢምፕሊመንቴሽን እንዲወስዱ የራሳቸውን ሪኮሜንዴሽን ሲያስቀምጡ አይተናል። ስለዚህ ኢኒሼሽናችን በጣም ጥሩና ለሌሎቹም ጥሩ ተሞክሮ ይሆናል ብለን እናስባለን። ከዛ ባሻገር እንደ የውሃ አጠቃላይ ተፈጥሮን የምንጠብቅበት መንገድ ራሱ ተፈጥሯዊ መሆን አለበት የሚለውንም ጭምር ያሳየንበትና የእሱንም የምናስተዋውቅበት ነው። ይሄ ኢንትግሬትድ ኔቸር ቤዝድ ሶሉሽን ብለን የምናቀርበው ማለት ነው። ስለዚህ ይሄ እጅግ ወሳኝ የሆነ ለመቶ ዓመት ለአምስት መቶ ዓመት ድረስ መቆየት የሚችል አዲስ ኒው አፕሮች ነው፣ ኢኮሲስተም አፕሮች። ስለዚህ ይህንን አፕሮች በደንብ አድርገን ያስተዋወቅንበትና ትላልቅ ፕሮጀክቶችንም ከዛ ጋር አያይዘን ያገኘንባቸው ስለሆኑ በጣም ውጤታማ ናቸው ብለን መውሰድ እንችላለን። እስከ ዛሬ ድረስ ከ48 ቢሊዮን በላይ ችግኞችን ተክለናል። በቀላሉ አንዱን ችግኝ እንኳን አንድ ዶላር ብለህ ብታስበው ከ48 ቢሊዮን ዶላር በላይ ላይ የተፋሰስ እንክብካቤ ላይ ወጥተናል ማለት ነው። ይህም በማውጣታችን ምናልባት በሚቀጥሉት 10ና 15 ዓመታት በተቻለ መጠን ውሃ ሀብታችንን እየተንከባከብን ተፋሰሶቻችንን እየተንከባከብን ንጹሕ ውሃ በጥሩ መጠን በጥሩ ንጽህና ለተጠቃሚዎች ሀገሮቻችን እንሰጣለን ማለት ነው። በዚህ ነገር ላይ የታችኛው ተፋሰስ ሀገሮች መሳተፍ መቻል ያለባቸው የእኛን ተፋሰስ መንከባከብ መቻል ያለብን፣ ምክንያቱም ውሃ ከቧንቧ አይደለም የምናገኘው። ያለፈውም ፕሬዘንቴሽን ላይ ነበር። ከቧንቧ አይደለም የምናገኘው፣ ውሃ የምናገኘው ከተፋሰስ ነው። እነሱም ውሃቸውን የሚያገኙት ከኛ ተፋሰስ እንደመሆኑ መጠን ይህንን ነገር ከናይል ቤዚን ኢኒሼቲቭ ኤክዚኪዩቲቭ ዳይሬክተርም ከአምካው የወቅቱ ፕሬዚዳንትም ጋር እንዴት አድርገን አፕስኬል እንደምናደረግና እንዴት አድርገን እኛም ፋይናንሲንግ ሜካኒዝሞቻችንን ሰፋ አድርገን ሀገሪቱን በአረንጓዴ አሻራ መሸፈን እንደምንችል የተነጋገርንበት ነገር ነው እና ጥሩ ነው ብዬ ነው የምገምተው። ሌላው በውሃና ኢነርጂ ሳምንቱ ትኩረት ተሰጥቶባቸው ከተካሄዱ ውይይቶች መካከል በሃይድሮ ዲፕሎማሲው መስክ ሀገራችን በሂደት የገነባቸው አቅም እንደዚሁም ቀጣይነቱ ዙሪያ ነባር የውሃ ጠበቆቻችን ለተተኪዎች ልምዳቸውን ያካፈሉበት ነበርን። የሃይድሮ ዲፕሎማሲና ኮሚኒኬሽን ላለፉት 12 ጊዜ አድርገናል እንግዲህ፣ ከ2021 ዓ ም ጀምረን ነው ይህን የሃይድሮ ዲፕሎማሲና ኮሚኒኬሽን ፎረም የጀመር ነው። ይህንን ነገር ከተለያዩ ዩኒቨርስቲዎች ጋር አስተሳስረነዋል። ሰባት ከሚደርሱ ናሽናል ዩኒቨርሲቲዎች ጋር አንድ ላይ ቁጭ ብለን ላለፉት አራት ዓመታት በሮቴሽናል በሆነ መልኩ እነዛ ዩኒቨርሲቲዎች ላይ በመገኘት እነሱ ሆስት እያደረጉት እያከናወን የነበረው ዋናው ዓላማ ምንድነው? ኤክስፐርቶችን እውቀትን፣ ኃይልን መሰብሰብ ነው። እንግዲህ ከአባይ ወይም የታላቁ የሕዳሴ ግድብ በሚገነባበት ጊዜ ላለፉት 11 ዓመታት የተለያዩ ልምዶችን ቀስመናል፣ አዳብረናል። ያንን ግን መሰብሰብ ኃይልን መሰብሰብ አጠቃላይ ለሚቀጥሉት ደግሞ ምክንያቱም ኢትዮጵያ አብዛኛው ውሃዎቿ አብዛኛው ወንዞቿ ድንበር ተሻጋሪ እንደመሆናቸው መጠን ነገም ከነገ ወዲያም ለሚመጡት ከዚህኛውም ከዛኛው ማቅጣጫ ለሚመጡት ድርድሮች ኃይልም ማሰባሰብ በማስፈልጉን ይህን ፕሮግራም የጀመርነው ባለፉት ዓመታት ኢትዮጵያ በሄደችባቸው መንገድ፣ በዲፕሎማሲው ዘርፍ በተለይ ከትራንስ ባውንደር ውሃዎች ጋር ድንበር ተሻጋሪ ውሃዎች ጋር የነበሩ ተግዳሮት የነበሩ ስኬት ነባር ሚኒስትሮቻችን በሙሉ ፓናሊስት አቅራቢ ሆነው የሚያቀርቡበት ይሆናል። እሱ በብዙ ደረጃ ይሄዳል። ባለፉት 14 ዓመታት በነበረው የህዳሴ ግድብ ድርድር ሂደት እኛና ተደራራሪዎች ብዙ ያወቅንበት ሲሆን ከሁሉ በላይ ጫናን የመቋቋም በአቋሚ መጽናትና የሀገርን ብሔራዊ ጥቅም በተገቢ ማስጠበቅ በመቻሉ ሀገራችን ከተፈጥሮ ሀብቷ ፍትሐዊ ተጠቃሚ እንድትሆን አስችለናል። ይህ ትልቅ ትምህርት ታዲያ ለተተኪዎች በተገቢ ማስተማርና ቀጣይ በውሃ ሀብቶቻችን የሚመጡ ፈተናዎችን በእውቀት የሚመክት ትውልድ መፍጠር ያስፈልጋል። ያው እንደምናውቀው በኢትዮጵያ ውስጥ ያሉ አብዛኛው የወተር ሪሶርሶቻችን ከሌላ ሀገራት ጋራ በጋራ የምንጠቀማቸው ነው እና ካሁኑ ያለንን ሪሶርስ እንዴት በጋራ መጠቀም አለብን ብለን ዲስከሽኖችን ከፍተን ኮኦርድኔት አድርገን መስራት የምንችልበትን እየነደፍን ካሌድን በስተቀር መጨረሻ ላይ እንቅፋት ሊያጋጥመን ይችላል። ስለዚህ ከዚሁ ያለን ሪሶርስ ምንድን ነው? ማን ምን መስራት አለበት፣ እንዴት አድርገን ኢንተግሬት እናደርግ ከሁሉም ሀገራት ጋር በትብብርነት ስራ የሚለውን መዋቅሩን ከፍተን በዛው ልክ እንዲሰራ ለማድረግ የተካሄደበት ነው። ውሃ አሁን ላለው ልማቶች ብቻ ሳይሆን ለዚህ ልማቶች ብቻ ሳይሆን ወደፊት ለሚመጣ ሲቪላይዜሽን ጭምር እጅግ መሰረታዊ ነው። እንግዲህ በፊት የነበረውም ስልጣኔ ከውሃ ጋር የተያዘ ነው። እንግዲህ የባህር በራችንም ሌሎችን ብናነሳ ከውሃ ጋር የተያዙ ስልጣኔዎች ናቸው። ስለዚህ እነዚህን መመለስ የምንችልበት ትልቅ እድል ስለሆነ ሁሉም አካል እዚህ ጋር ሊረባረብ ይገባል። ውሃችንን እንደ ትልቅ ውድ የዲፕሎማሲ የኢኮኖሚ እና የማህበራዊ ጉዳይ አድርገን ሁሉም መውሰድ ይገባናል እና በዚህ መንገድ ከሰራን ብዙ ነገር እንቀየራለን ብለን እናስባለን። ሁለተኛው የውሃና ኢነርጂ ሳምንት ይህንን መሰል እውቀት ላይ የተመሠረተ ውጤታማ የፓናል ውይይቶች ከማስተናገዱ ጎን ለጎንም ሁሉም የዘርፉ ተዋናዮች ቀጣይነት ያለው ቅንጅታዊ ጉዞን ታሳቤት ተደርጎም ተካሂዷል። የዚህኛውን ኢቨንት እንግዲህ ከመንግስትና የግል ፕራይቬት ሴክተሩንም ኤንጂኦስ እንግዲህ እዚህ ላይ የሚሰሩትንም አንድ ላይ ከማገናኘት አንጻር ትልቅ አስተዋጽኦ ነበረው። ያንን እንደ ማሳያ የምታየው ኢቨንቱ ላይ ሁሉም የራሱን ውጤታማ የሆነበትን ፕሮጀክት ብትለው ኢኖቬሽን ብትለው አዳዲስ ግኝቶችን ብትለው እያቀረቡ ነበር። ሁሉም ያ የሚመጣው በደንብ ተናቦ ከመስራት ነው። ምናልባት ኢቨንቱ ላይ አትናበብም፣ ቀድመ አብረ ባሰራ ቀድመ ባትግባባ ኢቨንቱ ላይ አይመጣም ይሄ ሁሉ ነገር እና ከዚህኛው ሳምንት በፊት ከሚኒስትሪው ጋር በደንብ መናበባችን አብረን እየሰራ መሆናችንን ይሄኛው ማሳያ ነው። እና ውጤታማ ዊክ ነበር። በዋነኝነት የፓነል ዲስከሽን፣ ፕሬዘንቴሽን የነበረበት ሁኔታ አለ። እኛም ራሳችን ሳይድ ኢቨንት ወይም በጎን በኩል የተዘጋጁ ዲስካሽኖችን ያደረግንበት ፕሮግራም ነው። ሁሉንም የሚያሳተፈ ነው። ከእኛ ሁን የመጣ ነው። በሶላር ኢነርጂ ላይ የሚሰሩ ድርጅቶች እንደ ማህበር ያሉበት ማህበር ነው የኛ። ስለዚህ ፕራይቬት ሴክተሩን ወይም የግል ድርጅቶች እነሱን ሪፕሬዘንት አድርገን እዚህ ጋር መተን ማስተዋወቅ የቻልንበት ፕሮግራም ነው። ያሉብንን ችግሮች ደግሞ ለሚኒስቴር መስሪያ ቤቶች፣ ለነን ፕሮፊት ለሆኑ ድርጅቶች ያሳየንበት ነው። ስለዚህ በጋራ ምን ማድረግ አለብን የሚለውንም የተወያየንበትና የተመካከርንበት መድረክ ነው። ፕራይቬት ሴክተሩ ላይ ምን አለ? የአቅም ማነስ አለ። ፋይናንሻል ብቻ ሳይሆን የእውቀት ጋፕም አለ። ሌላው ከመንግስትም ጋር ከኤንጂኦስ ጋርም ተቀራርቦ የመስራት ክፍተቶች አሉና እነዛን በደንብ ተቀራርበ በመሸፈን ያሉትን ክፍተቶች ደግሞ በመንግስትም በግሉም በኩል ሁሉም ተጋግዞ እነዛን ክፍተቶችን በመሸፈን ወደፊት የተሻለ ውጤት ለማምጣት መስራት አለብን እያስባለሁ። እንደ ማህበር የሶላር ወይም የሪኑብል ኢነርጂ ፌር እናዘጋጃለን፣ ማርች ላይ እናዘጋጃለን። ያንንም እናዘጋጀው ከዚህ ተነስተን ነው። ስቴክሆልደሮች ወይም የሚገኙት አካሎች ከሶላር ጋር ወይም ከሪኖብል ኢነርጂ ጋር ተያያዥነት ያላቸው ሰዎች ናቸው። ስለዚህ እዚህ ጋር የጀመር ነው። እዛኛውም ፕሮግራም ላይ ዲስከስ የምናደርግበት ነው የሚሆነው። ካለፉት አምስት ስድስት ዓመታት ጀምሮ ለውሃም ለኢነርጂም እየተመደበ ያለው ሪሶርስ ያለው በጀት ከፍ ያለ ነው ከነበሩት ጊዜያቶች ጋር በመነጻጸር ነገር ግን በቂ አይደለም። ምክንያቱም የህዝብ ቁጥር በየጊዜው እየጨመረ ነው። በዚህም ምክንያት አሁንም እንግዲህ ኤግዛክት የሆነውን ቁጥር በዚህ ሰዓት መናገር ባይቻልም በርከት ያለው ህዝባችን ንጹህ የመጠጥ ውሃ ተጠቃሚ ላይሆን ይችላል። በርከት ያለው ህዝባችን በዛው መጠን ደግሞ የኤሌክትሪሲቲ ወይም የኃይል ተጠቃሚ ላይሆን ይችላል። ስለዚህ አሁንም ተጨማሪ ሪሶርሶች ያስፈልጋሉ። ለዚህ ደግሞ ዋናው ሚና የሚጫወተው መንግስት ነው። በሚቀጥሉት ዓመታት ጥሩ ሀብት ይመደባል ብለን ነው የምንገምተው። ለዚህ ኮሚትመንቱ እንዳለ ከመንግስት የምናየው ነገር ነው። ከልማት አጋሮቻችንም እንደዚሁ ድጋፎችን እንጠብቃለን። እዚያ አንድ ላይ አስተሳስረን በሚቀጥሉት እንግዲህ የአስር ዓመት የልማት እቅድ አለን። በአስር ዓመቱ የልማት እቅድ መጨረሻ ላይ በመጠጥ ውሃም ሆኖ በውሃ ሀብት አስተዳደርም ሆነ በኢነርጂ ልማት ዘርፍ አብዛኛው የማህበረሰብ ክፍላችን የኃይል ተጠቃሚ የሚሆንበት የንጹህ መጠጥ ውሃ የሚዳረስበትና የንጹህ መጠጥ ውሃ የትም ቦታ እንደ ችግር ምክንያቱም ከሰብአዊ መብትም ጋር ከህገ መንግሥታዊነትም ጋር የሚገናኝ ነገር ስለሆነ እንደ ችግር ማናነሳበት ጊዜ እንደሚመጣ ተስፋ አደርጋለሁ።